ቢሮው የክልሉን የተፈጥሮ ጸጋዎች የመጠበቅና የማልማት ኃላፊነቱን በትጋት እየተወጣ እንደሚገኝና የአረንጓዴ አሻራ ስራ የዘውትር ተግባራቸው እንደሆነ ጠቁመዋል። የደን አካባቢ ጥበቃ አየር ንብረት ለውጥ ቢሮ በክልሉ መንግስት የክልሉን ጸጋ በተለይ የተፈጥሮ ሀብቱን መጠበቅ፣ መንከባከብ፣ ማልማትና መጠቀም የምንችልበት ሁኔታ ላይ ኃላፊነት ወስዶ እየሰራ ያለ ተቋም ነው። ለዚህም ማህበረሰቡን በማስተባበር መንግስታዊና መንግስታዊ ያልሆኑ ድርጅቶችን በማስተባበር አብረን እንሰራለን። እኛ ከአመት አመት እስከ አመት የአረንጓዴ አሻራ ተግባር ነው የምንፈጽመው፣ የዕለት ተዕለት ተግባራችን ነው። መትከል ብቻ በራሱ ግብ አለመሆኑን የገለጹት የቢሮው ኃላፊ ዶክተር ኢንጂነር አስራት ገብረ ማርያም ለዘንድሮ የበልግ ወቅት የታቀደውን የችግኝ ተከላ ተግባራት በተያዘለት ጊዜ ለማጠናቀቅ እየተሰራ እንዳለና የእንክብካቤ ጉዳይ ትኩረት የሚሻ ስለመሆኑ አንስተዋል። ትልቁ ነገር መትከል ሳይሆን የተተከለው ጸድቆ፣ የሚፈለገው ውጤት ላይ መድረሱ ነው። እንደኛ ተቋም በእኛ በደን አካባቢ ጥበቃ ብቻ በሁለቱ ወቅቶች የተከላ ወቅቶች በመኸርና በበልጉ በአጠቃላይ የችግኝ ዝግጅታችን 123.3 ሚሊየን ነው። ከዚህ ውስጥ 98 ሚሊየን የሚያህለውን ችግኝ እንተክላለን ብለን ነው የምናስበው። የቀረውን ለሌሎች አካባቢዎች የችግኝ እጥረት ያለበት አካባቢ እናደርሳለን የሚል ዝግጅት ነው ያደረግነው። ከያዝነው አጠቃላይ ተከላ ውስጥ 65 ሚሊየን የሚሆነው በዚህ በበልግ ተከላ የምናጠናቅቀው ነው። ጽድቀቱ ምንም ጥርጣሬ ያለው አይደለም፣ ነገር ግን ልዩ ትኩረት መደረግ ያለበት የተከልናቸው አካባቢዎች በሙሉ ከእንስሳትና ከሰው ንክኪ ነጻ ማድረግ የግድ ከመንግስት መዋቅሩ፣ ከማህበረሰቡ፣ ከእያንዳንዱ ዜጋ የሚጠበቅ ነው። ከነባር የደን ሀብቶች በተጨማሪ ባለፉት አመታት በተከናወኑ የአረንጓዴ አሻራ ስራዎች ከክልሉ አጠቃላይ የቆዳ ሽፋን 44 ከመቶ ያህሉን በደን መሸፈን መቻሉ ከተገኙ ስኬቶች ተጠቃሽ ነው ብለዋል። ከአጠቃላይ ከክልሉ የቆዳ ሽፋን 44 ፐርሰንት የሚጠጋው የደን ሽፋን የሆነበት ሁኔታ ነው ያለው። እንደ አገር 17 ፐርሰንት ወርዶ ከነበረበት አሁን ከ23 ፐርሰንት በላይ የደን ሽፋን ላይ ደርሷል። አገራዊ የደን ሽፋ ነው። በክልላችን ስንመጣ ደግሞ በአገራችን ካሉ በደን ከምታወቁ አካባቢዎች ግንባር ቀደም ተብሎ የምጠቀሰው እኛ ክልል ነው። የትም አካባቢ ያስቀመጥ ነው የምፀድቅበት ነው። ልናደርግ የሚገባው ትልቁ ጥንቃቄ ግን ከእንስሳት ከሰው ንክኪ በፀሐይና በምናምን እርጥበት አቶ እንዳይደርቅ በዙሪያ ያሉትን ለእርጥበት የምጠቅሙ ነገሮችን መንከባከብና ያንን ማድረግ የግድ የኑሯችን ህልውናም ጭምር ስለሆነ ዜጎቻችን ማህበረሰባችን በሙሉ ይህን በማድረግ ትልቅ ስራ መሰራት አለበት። ቢሮው ከባለድርሻ አካላት ጋር በመሆን በካፋ ዞን ጊንቦ ወረዳ ማታፓ ቀበሌ የአረንጓዴ አሻራ መርሃ ግብር አካሂዷል። በዚህም ወቅት ካነጋገርናቸው መካከል በክልሉ በደን ጥበቃና የአየር ንብረት ለውጥ ቁጥጥር ዙሪያ በአጋርነት ከሚሰሩ መንግስታዊ ካልሆኑ ድርጅቶች የሲያረለፍ ፕሮግራም አስተባባሪ የሆኑት አቶ ኢሳያስ ወልደ ጊዮርጊስ አንዱ ናቸው። ፕሮጀክቱ የአካባቢውን ማህበረሰብ በማደራጀት የደን ልማትና እንክብካቤ ዙሪያ ከሚያደርገው ድጋፍ ባሻገር የተለያዩ የኑሮ ማሻሻያዎችን እያከናወነ እንደሚገኝም ተናግረዋል። እንደነዚህ አይነት ሰው ሰራሽ ደኖች ቢተከሉ የተፈጥሮ ደኑን መጠበቅና ማጥረፍ የሚቻልበት ትልቅ እድል ነው። ይሄ የተተከለው ችግኝ ደግሞ እንክብካቤ ተደርጎ ቢያድግ ነጌ ለገበያ ለአጠና ለተለያየ ነገር ሽያጭ ውሎ ማህበሩን ሊያገለግል የሚችል ሀብት ነው ማለት ነው። በደን ውስጥ ደግሞ ክፍት ቦታዎችን በማልማት የተጓደሉ ደኖችን የማሟላት ስራ ነው የሚሰራው ደኑ ላይ ማንኛው ማለት ጫና እንዳይደርስ ያንን ጫና የመቀንስ ስልቶችን ነው የሚሰራው ማለት ነው። ሌላ ሁለተኛው ኮምፖነንት የኑሮ ማሻሻያ ተግባር ነው። የዶሮ ስራ ልናይ እንችላለን። ሌማት ትሩፋት ብለን የምንጠራውን ተግባር እያሳካለ ፕሮግራም ነው ማለት ነው። ማህበረሰቡ ከዘርፉ ኢኮኖሚያዊ ተጠቃሚነትን በሚያገኝበት ሁኔታ ላይ መስራት እንደሚያስፈልግም ነው ዶክተር ኢንጂነር አስራት ገብረ ማርያም የተናገሩት። በተለያዩ ረጂ ድርጅቶች ድጋፍ ኑሮ ማሻሻያ ላይ መደረግ ድጋፍ አለ። ይሄ በቂ አይደለም። ማህበረሰቡ እስካሁን ይህን ተፈጥሮ ሀብት ጠብቆ ለማቆየት ላበረከቱ አስተዋጽኦ ተገቢውን ክፍያ ማግኘት አለበት ብለን እየሰራን ነው። የካርበን ክፍያ ዛሬ የምናሳርፋት ነገ ለማህበረሰባችን ሀብት የምታመጣ ስለሆነ እያንዳንዱ ዜጋ የሚችለውን እንዲያደርግ ለማህበረሰባችን የሚገባ የካርበን ክፍያ መጪ ይመጣል የሚል ሙግት የጀመረበት ስለሆነ ማህበረሰባችን እዚህ ላይ በጥንቃቄ እንድደግፈን እላለሁ። በካፋ ዞን ከጊንቦ ረዳማ ታፓ ቀበሌ ነዋሪዎች መካከል አቶ ሰንበቶ ወልደየስና አቶ አስቻለው በቀለ በሰጡት አስተያየት የተተከሉ ችግኞችን ለመንከባከብና የተፈጥሮ ደን ሀብት ልማትን ለመጠበቅ ያላቸውን ዝግጁነት ተናግረዋል።